ሰላም ጤና ይስጥልን። በመላው ዓለም የምትገኙ የዓለም አቀፍ ፋኖ ሚዲያ አድማጭ ተመልካቾች፣ ይህ የፋኖ ድምፅ ነው። ዛሬ ህዳር 8 ቀን 2018 ዓ.ም የውሎ ማለፍ ፋኖ ዜና ጥንቅር ወደ እናንተ ዓይንና ጆሮ የሚደርስበት ሰዓት ላይ ነው የምንገኘው። ወደ አድማጭ ተመልካቾቻችን በአማራ የህሉና ትንቅንቅ በሁሉም ማዕዘናት ከፍተኛ ድሎች እየተመዘገቡ ነው። ፋኖ ከባድ ማስጠንቀቂያዎችንም ሰጥቷል። በዝርዝር የምናስደምጣቸው አበይት ጉዳዮቻችን ናቸው። የምስራቅ አማራ ቀጠና የምኒልክ እዝ ልጅ ኢያሱ ኮር አህዶች የአምባሰል ወረዳ መቀመጫ ውጫሌ ከተማና አልብኮ ላይ ባደረጉት ተጋድሎ ድል ተቀዳጅተዋል። የእሳትናው ሻለቃና የአራተኛ ክፍለ ጦር አንደኛ ሻለቃን ከፍተኛ ድል አስመዝግበዋል። በዝርዝር የምናስደምጣችሁ መረጃችን ነው። በአፋ አራተኛ ደጃዝማች ኮር በሁለት ቀጠናዎች ባደረገው ተጋድሎ ከፍተኛ ድል አስመዝግቧል። ከሁመራ ቀጠና ማይደሪና ሽማሪ እንዲሁም ከምዕራብ አርማጮ ተነስቶ ወደ ምጽላል የቀጠና የተንቀሳቀሰው የጠላት ኃይል ከፍተኛ እርምጃ ተወስዶበት ተበታትኗል። በሌላ መረጃ የበላይ እዝ ራሳሙራ ሳሙራ ውብነት ሶስተኛ ኮር የድብ ጠለም ተከዜ ክፍለ ጦር በደባርቆ ወረዳ በዛሪማ በኩል ሾልኮ በመግባት ጥራይና ንዑስ ወረዳ ላይ የገባ የጠላት ኃይል በፋኖ ከፍተኛ ምት አርፎበታል። በዝርዝር የምናስደምጣችሁ ሌላኛው ዝርዝር መረጃችን ነው። የሰሜን ወሎ ዞን ቆቦ ከተማ የተፈጸመ ያለውን የመሬት ወረራ አስመልክቶ ሜኔሌክ እዝ ጥብቅ ማስጠንቀቂያ ይዞ ወጥቷል። በተመሳሳይ መልኩ በምዕራብ አማራ ቀጠናት ቴዎድሮስ እዝም የመቶ ዘጠነኛ ኮር 77ኛ ክፍለ ጦር ከፍኖተ ሰላም ሻለቃም ጥብቅ ማስጠንቀቂያ ወጥቷል። በዝርዝር እናስደምጣቸዋለን። የአማራ ፋኖ ብሔራዊ ኃይል የሰሜን አማራ ቀጠና የኮማንዶና የሮለድ ልዩ ኃይል እንዲሁም የአማራ ልዩ ኃይል ኮማንዶች ስልጠና ጥሪ አቅርቧል። ውድ አማራ ተመልካቾች እስከ ፍጻሜው ድረስ ከኛ ጋር የምትቆዩ ከሆነ በዝርዝር የቀደም ሲል የሰማችኋቸውን አበይት መረጃዎች በዝርዝር የሰማችሁ አብራችሁን ቆይታ ታደርጋላችሁ። ወንዳለቢክስ ነኝ። መልካም ቆይታ እንዲሆን ተመኘው። ወደ ቀዳሚው ዝርዝር መረጃችንን ተሸጋግረናል። ከሰሜን አማራ ቀጠና በላይ እዝ የተገኘውን አበይት ሁነት ነው ወደ እናንተ የምናደርሰው። ዳማሽ ተመልካቾቻችን፣ በአፋ ባይ አራተኛ ደጃዝማች ኮር በሁለት ቀጠናዎች ባደረገው ተጋድለው ድል ማስመዝገቡን ገለጸም። ኮሩ በሁመራ ቀጠና ማይደሪና ሹማሪ እንዲሁም ከምዕራብ አርማጮ ተነስቶ ወደ መጽላል ናርጎ የቀጠና የተንቀሳቀሰውን ኃይል ላይ በተወሰደበት እርምጃ በኮሮ የተከዜ ክፍለ ጦርና ወልቃይ ጠገድ የጽናት ብርጌድ በጋራ ደማቅ ድል አስመዝግበዋል። መረጃውን ሰውን ለዓለም አቀፍ ፋኖ ሚዲያ ያደረሰን የኮር ህዝብ ግንኙነት መምሪያ ኃላፊ አርበኛ ባንዲራው ግርማይ ቀጠናውን በመቆጣጠር ጠላት ተበትኗል ብሏል አሁንም ዝርዝር መረጃ ሊያካፍለን በቀጥታ ስልክ መስመራችን ላይ ነው የሚገኘው አርበኛ ባንዲራው ግርማይ እንደሚከተለው መረጃውን ያጋረናል እጅ ጋር ግን አመሰግናለን በቀጥታ ስልክ መስመራችን ተገኝተ መረጃ ልታካፍለን ስለሆነ አርበኛ ባንዲራው ግርማይ መጀመር ትችላለህ አመሰግናለሁ የአማራ ፋኖ ብሔራዊ ሰሜን አማራ ቀጠና በላይ እዝ አራተኛ ደጃዝማች ኮር እንግዲህ በሰሞኑ ሁለት ውጊያዎች ተካሂደዋል። አንደኛው ውጊያ የተካሄደው በሁመራ ቀጠና ነው ማይደሪና ሹማሪ የምትባል ቦታ ላይ ሲሆን፣ ሁለተኛው ደግሞ ምስላል የምትባል ቦታ ነው። እቺ ደግሞ ከምዕራብ አርማጭሆ ወይም አብርሃጅራ የወጣው ኃይል ነው ወደ ምስላልና ወደ እርጎዬ በኩል ሲንቀሳቀስ በነበረው የተወሰደ እርምጃ ነው። እንግዲህ በነበረው በሁለቱ ቀጠናዎች በተካሄደው ውጊያ እንግዲህ የተሳተፉ ማይደሌ ላይ በነበረው ወይቶ ምርስቃይ ብርጌት የተከዜ ክፍለ ጦር ነው የተሳተፈ። በዚህ ውጊያ በተለይ እነዚህ ሁለቱን ከተሞች ቅድም ማይደሌ የምትባሉና ስማሪ የምትባለውን ከተማ ላይ የሰላም አስከባሪ ተቆጣጥሮት የሚገኘውን ሰላም አስከባሪን በማስለቀቅ ከአንነው በቁጥጥር ስራ ውሎታል። በዚህ በነበረው ውጊያም አንድ ሰላም አስከባሪ እስከነ ሙሉ ስብኮ እጅ ከፍንጅ ተይዟል። ያው ሌሎች የሚመጣው ተመርቶ ሚኮስሎ ኮስሎ ወደ ኋላ ይህን ግን በቆረጣ እጅ እንዲሰጥ ተደርጎ በፋኖ ቁጥጥር ስር ይገኛል። ከተማውን በተመሳሳይ በፋኖ ቁጥጥር ይገኛል። ሌላው ሁለተኛው ከምዕራብ አርማጭሆ አብራጅራ ተነስቶ ወደ ምስላል ወደ እርጎየ በኩል ወደ ሶሮቃ በኩል የተንቀሳቀሰ ኃይል ነው። ምስላል የምትባል ቦታ ላይ በመጠበቅ የግራ እርምጃ ተወስዷል። በዚህ የሚተሳተፉ ከአርበኞች ክፍለጦር ወልቃይት ጠገዴ ጽናት ብርጌድ እና ከተገዜ ክፍለጦር ወይቶ ምርስካይ ብርጌድ በጋራ የተሳተፉ ሲሆን በዚህ በነበረው ውጊያም በአጠቃላይ የሞተ አምስት ሲሆን ሶስት ሰላም አስከባሪ እና ሁለት መከላከያ ተሰው ሞቷል። አራት ቁስለኛ ሆኗል። ጠላት አሁን ባለበት ሁኔታ ምስላል ከምትባለ ቦታ ላይ ቁሟል ማለት ነው። መንቀሳቀስ ወደ ላይ ለመንቀሳቀስና አካባቢ ለማጽዳት እንቅስቃሴ ያደረገው ጠላት ባለበት ሲመታ ባለበት ቁሟል ማለት ነው። በእነዚህ ውጊያዎች እንግዲህ ትልቅ የሆነ የደፈጣ ተሰርቷል። አሁንም በየአካባቢው ፋኖ በተጠናከረ ሁኔታ ነው ያለ። ማህበረሰቡን በማወያየት በማግኘት ስራ እየሰራ ነው ያለ። በዚህ አካባቢ የሌላ እንቅስቃሴን ትንሽ ወጣ ወጣ ያለበት ሁኔታ ነበር። እሱም የማጽዳት ዘመቻ ይዞ እንቅስቃሴ እየተደረገ ነው ያለ የሚለውን ለማድረስ ፈልጌ ነው። አመሰግናለሁ። በተመሳሳይ ዜና የበላይ እዝ ራሳ ሞራ ውብነት ሶስተኛ ኮር የድብ ጠለምት ተከዘ ክፍለ ጦር በደባርቅ ወረዳ በዛሪማ በኩል ሾልኮ በመግባት ጥራይና ንዑስ ወረዳ የገባ ቢሆንም በዛሬ ዕለት ህዳር ስምንት እና በትላንትና ዕለት ህዳር ሰባት ከፍተኛ የምታርፎበት መበታተኑን የክፍለ ጦር ህዝብ ግንኙነት ኃላፊ አርበኛ እሸቱ ዘነበ ለዓለም አቀፍ ፋኖ ሜዲያ አስታውቋል። በፋኖ ከፍተኛ ምት የደረሰበት አስረኛ እዝ ሆኖ አዲስ የተመሰረተውና መቀመጫውን ደባርቅ ያደረገው የ68ኛና የ72ኛ ክፍለ ጦር ከሞት የተረፈው ገሚሱ ሙት ገሚሱ ደግሞ በከበባ ውስጥና እግሬ አውጭኝ ብሎ ወደ ደባርቅ ፈርጥጧል ነው ያለው የህዝብ ግንኙነት መምሪያ ኃላፊው። የኮሩ የህዝብ ግንኙነት መምሪያ ኃላፊ አርበኛ ሸቱ ዘነበ በቀጥታ ስልክ መስመር በመገኘት በቀጠናው ያለው አሁናዊ ሁኔታ እንደሚመስል ዝርዝር መረጃ የሚያጋራን ይሆናል። አርበኛ እጅ ጋር እናመሰግናለን፣ ለፈቃደኝነትህ። መቀጠል ትችላለህ። የአማራ ፋኖ ብሔራዊ ኃይል የስሜን ቀጠና የበላይ ዘለቀ እዚህ የራስ አሞራው እውነት ሶስተኛ ኮር የድብ ጠለም ተከዚ ክፍለ ጦር የህዝብ ግንኙነት መምሪያ ኃላፊ ነኝ። አርበኛ እሸቱ ዘነበ እባላለሁ። እንግዲህ ትናንትና ዛሬ በስሜን ጎንደር በደባርቅ ወረዳ በዘሪማ በኩል አድርጎ ሾልኮ የገባ የጠላት ወታደር በጅሮሰን አድርጎ ወደ ጥራይና ንዑስ ወረዳ በደባርቅ ስር የምትገኘው በጥራይና ንዑስ ወረዳ አካባቢ ነው የገባው። በአጠቃላይ ጠላት ውስጥ ለውስጥ ነው የሚሾልክ ያለ ይሄንም እንግዲህ ከኋላና ከፊት በመሆን ዛሬና ትናንት ጠላት ብትንትናው ወጥቷል። ዛሬ የመጨረሻ ሆኖ ጥራይና ላይ ውጊያው ተካሂዷል። ጠላት አይቀጡት ቅጣት ተቀጥቶ ወደ ተበትኖ ነው ያለው። ከጀርባም የጻዲቅ ክፍለ ጦር ወይም ደግሞ አያሌው ብሩ ክፍለ ጦር ቆርጠዋለች። ተቆርጦ እየተጨናነቀ ነው ያለ። ተበታትኗል። ድምብር ብራው ወጥቷል። እና በጣም ምርጥሩ የሆነ አውደ ውጊያ ነው የተካሄደው አመርቂ የሆነ አውደ ውጊያን የተካሄደው በእሁድ እንግዲህ። የተማረከ መሳሪያ ሪፖርት አልደረሰንም፣ ግን ተደናብሮ ገበሬው ሁሉ በያለበት እየያዘውና እየማረከው እንዳለ። ምክንያቱም በትንትናው ስለወጣ በአደረጃጀቱ አደለም ተበትኖ ያለው አንድ ሁለት ሁኖ ነው። ጠላት ተበትኖ ነው እግሬን አውጪ ብሎ ያለው። ስለዚህ ምንም አይነት ነገር መያያዣ የለውም። አሁን ጠላት ተመቷል። ወደ ደባርቅ ነው የተረፈው። ወደ ደባርቅ ወጥቷል የተረፈው ተቆርጧል። አሁንም እጅ ይሰጣል። ተቆርጦ ነው ያለው። እንግዲህ ይህን ያደረጉ የጭና ክፍለ ጦርና የድብ ጠለምት ክፍለ ጦር አንዲት ብርጌድ የድብ ጠለምት ክፍለ ጦር አንዲት ብርጌድ ወደ ጥራይና ጉዞ በማድረግ ሌቱን በሙሉ ተጉዛ በቀጥታ ነው ይህን ጠላት ድባቅ የመታሽው። ዛሬም እንግዲህ ጠላት ቀጥታ ወደ ደባርቆ ወጥቷል። ሁሉም በያለበት ሆኖ ከበባ አድርጎ ነው የመታው ጥሩ ውጤታማ ሁነናል። በዛሬ እለት ትልቅ የድል ብስራት ነው የተበሰረው። አጥጋቢ ውጤት አምጥተናል። ወንድሜ መልካም የተገኙ ድሎችና ውጤቶች ካሉ በመሳሪያም በሰው ኃይልም ምርኮ ካለ? ምርኮ የለም። በአጠቃላይ ምርኮ የለም። ውጊያው አውደ ውጊያው ጨበጣ ውጊያ ስለነበረ ምንም አይነት ምርኮ የለም። ሁሉም የተመጣ ነው፣ የሚበዛው የተመጣ ነው። የገባውም ጀሌ ጭምርት ስለሆነ መሳሪያ እያነሳ ነው የሚሮጠው ምርኮ ከዚህ ግባ የሚባል ነፍስ ወከፍ መሳሪያ አልተገኘም። ግን ተደምስሷል እየተደመሰሰ መሳሪያ እየደረበ ነው የሚሮጥ ያለ እስካሁን ድረስ ተበትኗል። ምክንያቱም ገበሬው በየቤቱ እየወጣ ነው የያዘው። የተሰበሰበ የምርኮ ሪፖርት አልተደረገም። የተበተነ ነው ጠላት ስለተበተነ ተሰብስቦ ይሄን ያህል የሚባል ነገር ስላልሆነ ሁሉም በየእጁ ነው ያነሳው። በቁጥር መግለጽ ትንሽ ያስቸግራል። የተማረከ የሰው ኃይልም የለም። ሁሉም ተመቷል። ብዙ ተመቷል። ቁስለኛም ይዞ ለመሸሽም አቅቶት በየገደሉ በራሱ እየወረወረው ነው ያለው። በቃ ይሙት በማለት ማዳን መዳን የሚችለው ሁሉ ገደል እየወረወረው በራሱ ግሬን አውጪ ነው ያለው። እና በህይወት የተያያዘ ምርኮኛ የለንም። ግን በጣም ብዙ ግን ተመቷል፣ ተደምስሷል። የተደመሰሰ ነው ያለን። መሳሪያ ደርቦ ለየት የሚያደርገው ከነበረው ጦርነት አሁን መሳሪያ ደርቦ የመሮጥ ትናለ ጠላት እግሬን አውጪ ያለው ይሄ ነው ያለው ነገር ግን ውጤቱ በጣም የተሻለ ነው። ሁሉም ገበሬ አብሮ ከጎናችን ሆኖ እልል እያለ ጥሩምባ እየነፋ ሴት ወንድ ሳይል እንግዲህ በድምቀት ነው ውጊያው የነበረው። አስገራሚ አውደ ውጊያ ነው ይሄ ነው ያለው። የጠላትን ኃይል ምናልባት አስተላለፍ የምታውቁት ከሆነ በክፍለ ጦር ደረጃ እና በእዝ ደረጃ ወደ እናንተ ቀጠና የገባው ማንኛው ኃይል ነው። ለዘገባ እንዲመቸን ነው። ይሄኛው በድምፅ ሪከርድ አይገባም። በእዝ ደረጃ ምናልባት በዚ ደረጃ አይ ቲንክ አሁን ተቃይሯል ነው የስሜን እዝ አዲስ የተቋቋመ እዛ አለ፣ አዲስ የተቋቋመው እሱ ነው። በቀለ ጦር ደረጃ ደግሞ ስልሳ ስምንተኛና ሰባ ሁለተኛ ነው። አሁን በእውን እኛ ጋር ወደ ውጊያም ታካሄድ ያለሽ በየ አቅጣጫው እሱም በቃ የተረጋጋ ጦር አይደለም አዲስ የተደራጁ ስለሆኑ የሆነ በቃ ምሽግ ይዘው የመቆየት እንትን የላቸው እግር አንስተ የመሮጥ ነው በቃ መሳሪያቸውን ይዘ መሮጥ ነው እንጂ እንዋጋ የሚል የለም። እነዚህ ናቸው በጄኔራል አሽም የሚመራው የስሜን እዝ ተብሎ የተመሰረተው አዲሱ እዝ ነው። አስረኛው እዝ መቀመጫው እንደ ባርቅ ያደረገው አስረኛው እዝ አዎ፣ መቀመጫውን ደባርቅ ያደረገው አስረኛው እዝ ነው። እንግዲህ ይህን ያህል ከባድ አይደለም። ያው በዝ ደረጃ ሲጠራ የሚከብድ ይመስላል ግን በጣም ቀላል ለው ምንም አይነት ውጊያ እንኳን አይችሉም። ሲመጣ ተሰልፎ ሲመጣ ብዙ ነው፣ ውጊያ ላይ ሲገባ ደግሞ ምንም አይነት በረከት የለውም፣ የሚሮጠው ገደል የሚገባው ስለሚበዛ። እንግዲህ የስሜን እዝ ነው አዲስ ነው የተቋቋመ፣ ይሄ ነው ያለው። በአጅሬ በኩል ሄደው በአጅሬ በኩል ሄደው በአጅሬ በኩል ሄደው ስልሳ ስምንተኛ ክፍለ ጦር ነው ሌላ ክፍለ ጦር ነው። ባጅሬ የሄደው ስልሳ ስምንተኛ ክፍለ ጦር ነው የሄደው። እዚህ በፊት በአድርቃይ አካባቢ የነበሩት የስልሳ ስምንተኛ ናቸው። ምናልባት ሬጅመንቱ ባላውቀውም ስልሳ ስምንተኛ ክፍለ ጦር ነው ባጅሬ በሙርጣጫ አድርጎ የወረደው ቀጥታ የገባው ሙከራ ተደርጎበታል። ያው አጋጣሚ እንዲወርድም ተፈልጓል። ይውረድ በሚል ነው ወርዷል። ከተማው ላይ ያለ ችግር የለውም እሱ ውዳማሽ ተመልካቾቻችን አሁንም መረጃችን እንደቀጠለ ነው። ወደ ወሎ ግንባር እንሸጋገርና የተገኙ የድል ዜናዎችን እናሰማቸዋለን። የልጅያ ሱኮር ሃዶች አምባሰል ወረዳ መቀመጫ ውጫሌ ከተማና አልብኮ ላይ ባደረጉት ተጋድሎ ድል ተቀዳጅተዋል። የአማራ ፋኖ ብሔራዊ ኃይል አፋ ብሃም ምስራቅ አማራ ቀጠና ሜኒሊክ እዝ የልጅያ ሱኮር የገፍ ክፍለ ጦር አዲስ የተመሰረተችው ሳትናው ሻለቃና ሀያ አራተኛ ክፍለ ጦር አንደኛ ሻለቃ ድል አስመዝግበዋል። የገፍ ክፍለ ጦር ሳትናው ሻለቃ በትላንትና ሁለት ሰባት አልብኮ መሽጎ የነበረውን የብልጽግና አገዛዙን ወንበር አስጠባቂ አርማ ብትናና ሚሊሻ እንዲሁም ፖሊስ ካምፕ በመዝለቅ የተሳካ ታላቅ ድል አስመዝግበዋል። በአውደ ውጊያውም ከ15 በላይ የጥላት ኃይል ሙትና ቁስለኛ ሲሆን ከባድ ቁስለኞች ወደ ደሴ ሪፈራል ሆስፒታል ተወስደዋል። በሌላ በኩል የአራተኛ ክፍለ ጦር አንደኛ ሻለቃ ህዳር ሰባት ቀን በትላንትና ሁለት አምባሰል ወረዳ መቀመጫ የሆነቸው ውጫሌ መሽጎ በሚገኘው የጥላት ምሽግ ላይ በመግባት እንዲሁ ተመሳሳይ ድል አስመዝግቧል። የአምባሰል ወረዳ መቀመጫ የሆነቸው ውጫሌ ከተማ የአገዛዙን ስርዓት የተጸየፉ የመከላከያ አባላት እየከዱ ሲሆን የፋኖ የህሉና ትግል የገባቸው የመከላከያ አባላት እየከዱ ወደ ፋኖ እየተቀላቀሉ መሆኑ ታውቋል። በዚህ ምክንያት የተበሳጨው የፋሽስቱ አመራሮች ወጣቱን በመሰብሰብ ሰራዊታችንን እየከዳብን ነው የምታስከዱት ደግሞ እናንተ ናቸው በማለት እያወያየ ባለበት ሰዓት ነው አናብስቶቹ ድል ያስመዘገቡት። በዚህም ከአንድ ጓድ በላይ የጠላት ኃይል ሙትና ቁስለኛ ሆኗል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ ልናት ጋር ለው ተጠናክሮ ይቀጥላል ሲል የምስራቅ አምራ ቀጠና ምኒልክ እዝ መረጃውን አድርሶናል። በተመሳሳይ በትናንት በስቲያም ህዳር 6 ቀን 2018 ዓመተ ምህረት ከወልዲያ ከተማ ማርማ አቀነባበሪያው አራት የአገዛዙ ወታደሮች የአንዳንዳቸው አንዳንድ ክላሽንኮቭ መሳሪያና አንደኛው የመከላከያ አባል ደግሞ ሁለት ክላሽንኮቭ መሳሪያዎችን በሚያ በመያዝ የምስራቅ አማራ ቀጠና ሚኒልክ እዝ የፋኖ አባላትን መቀላቀሉን መረጃውን ያደረሱን የውስጥ የመረጃ ምንጮቻችን ናቸው። በተለይ ከወልዲያም ማርማ ቀነባበሪያው እንደዚሁም አዲሱ ማረሚያ ቤት እና ስቴዲየም አካባቢ የሚገኘው የጠላት ኃይል በየጊዜው ከነሙሉ ትጥቁ የምስራቅ አማራ ቀጠና የሚኒልክ እዝ የፋኖ አባላትን እየተቀላቀሉ ስለመሆኑ የወጣው መረጃ ያሳያል። ሁዳርማሽ ተመልካቾች ወደ ሌሎች ፋኖ ወዳወጣቸው ጥብቅ ማስጠንቀቂያ መልእክቶች እንሸጋግራለን። የፋሽስቱ ብልጽግና አገዛዝ የመሬት ዘረፋና ወራት ተጠናክሮ ቀጥሏል ብሏል። በደቦሎ ዞን ወረ ኢሉ ከተማ የህዝብ ሀብት የሆኑ የከተማ ቦታዎች በአማራ ህዝብ ሀብት አማራው መጨፍጨፍ በሚል የብልጽግና አገዛዝ መርህ መሰረት ለጨረታ ቀርበዋል ብሏል። ስለሆነም አፈባ ምኒልክ እዝ መሬት ዘረፋንና ወራን አስመልክቶ ከሚያዝያ 1 2018 ዓም ጀምሮ ተግባራዊ የሆነና በስራ ላይ ያለ መመሪያ እንዳወጣ የሚታወቅ ሲሆን ባለሀብቶች አሁንም ጊዜ ማለፉና መንጋቱ ስለማይቀር በተመሳሳይ የህዝብ ሀብትም ጊዜውን ጠብቆ ለህዝብ መመለሱ ስለማይቀር የህዝብን ሀብት በህገወጥ መንገድ መግዛትና ህዝባችን ላይ ዘር ማጥፋት ለሚፈጽም አገዛዝ ለጦር መሳሪያና ለተተኳሽ መግዣ ገንዘብ ማስገኛ እንዳትሆኑ ስንል ጥብቅ ማስጠንቂያችንና መልእክቶችን እናስተላልፋለን ብሏል። በተመሳሳይ በሰሜኑ ወሎ ዞን ዋና መቀመጫ ወልዲያ ከተማም ከማዘጋጃ ቤት ወረድ ብሎ የሚገኘው የአረጋውያን ማዕከል ግቢ የሆነና መሰረት የወጣለት ቦታን የከተማ አስተዳደሩ ለጨረታ ማውጣቱን በማውገዝና በ ጨረታው ላይ ተሳትፎ የሚያደርጉ ግዥ የሚፈጽሙም ሆነ የሚሸጡም አካላት ላይ ጥብቅ እርምጃ እንደሚወስድ ፋኖ መልእክት ማስተላለፉ የሚታወስ ነው። ውዳማች ተመልካቾቻችን በተለያዩ ቀጠናዎች አሁንም የማስጠንቀቂያ መልእክቱን ማስነገሩን የቀጥለው የፋኖ ኃይል የሕዝብ ሀብት የሆኑ እንደ መሬት ሽያጭ የሊዝ ጨረታና ሌሎችንም በጥብቅ ማውገዙ የሚታወስ ነው። በተመሳሳይ የአፋባ ምዕራብ አማራ ቀጠና ቴዎድሮስ 19ኛ ኮር 77ኛ ክፍለ ጦር ከፍኖ ተሰላም ሻለቃ ጥብቅ ማስጠንቀቂያ ተሰጥቷል። ለመንግስት ሰራተኞች ደሞዝ መክፈል ያቃተው አረመነውጡት ቆራጭ መንግስት በምዕራብ ጎጃም ዞን በፍኖ ተሰላም ከተማ ማዘጋጃ ቤት የከተማ ቦታ ጨረታ ያወጣ መሆኑን ደርሰንበታል ብሏል። ይህንን የደረሰው የአፋ ባ ምዕራብ አማራ ቀጠና ቴዎዶስዝ የ19 ኮር 77ኛ ክፍለ ጦር የፍኖተ ሰላም ሻለቃ ይህንን ጨረታ ከወጣበት ከዛሬው ቀን ጀምሮ ጨረታ መጫረት እንደማይቻል ከወዲሁ እናሳውቃለን። ይህንን ማስጠንቀቂያ በችልተኝነት አይቶ ተላልፎ የተገኘ ማንኛውም ተጫራጭ መሬቱም ለማህበረሰቡ ተመልሶ ግለሰቡ ላይ የማያዳግም እርምጃ የምንወስድ መሆኑን ከወዲሁ እናሳውቃለን ሲል የፍኖተ ሰላም ሻለቃም ጥብቅ መመሪያን ይዞ ወጥቷል። አሁንም የዚሁ የፋኖ ማስጠንቀቂያ እንደቀጠለ ነው። በሌላኛው መረጃችን የሰሜን ወሎ ዞን ቆቦ ከተማ እየተፈጸመ ያለውን የመሬት ወረራ አስመልክቶ ከምኒልክ እዝ የተሰጠ ጥብቅ ማስጠንቀቂያ። በሁለንተናዊ አቅሙ አከርካሪ የተመታው አገር አፍራሹ ፋሽስቱ የብልጽግና አገዛዝ በተለይ ደግሞ በገንዘብ አቅሙ በከፍተኛ ሁኔታ እየተዳከመ መሆኑን አለሚያውቀው አደባባይ ሐቅ ነው። ከዚህ ጋር ተያይዘውም በአማራ ህዝብ ሀብትና ገንዘብ የአማራ ህዝብ ላይ ዘር ማጥፋት እየፈጸመ ያለው የአብይ አህመድ አገዛዝ የደረሰበትን ከፍተኛ የገንዘብ ችግር ለማስታገስ በከፍተኛ ደረጃ የህዝብ ሀብት የሆነም መሬትን ወረራ ዘረፋ ላይ ተሰማርቶ ይገኛል ብሏል። በዚህም በበርካታ የቤት አማራ አካባቢዎች የመሬት ወረራው ተጠናክሮ መቀጠሉ በተደጋጋሚ መግለጫዎች ያሳወቅን ሲሆን አሁንም ተጠናክሮ ቀጥሎ የሰሜን ወሎ ዞን ቆቦ ከተማ በአደባባይ የሚታወቁት የህዝብ የሆኑ መሬቶችን ለጨረታ መቅረባቸውና አንዳንዶቹም በአገር አፍራሽ ወዳደር ካድሬዎች፣ የጸጥታ ሰዎች፣ ስግብግብ ባለሀብቶችና ህገወጥ ደላላዎች ትብብርና ጥምረት ውስጥ ለውስጥ የተሸጡ እንዳሉ ለማረጋገጥ ችለናል ብሏል። ቆቦ ከተማ በተጠቀሱት ጸረ አማራ ኃይሎች ለዘረፋ የታጩትና የተዘርፈው በድብቅ እየተሸጡ ያሉ ቦታዎች በአደባባይ የሚታወቁና የህዝብ ሀብቶች ሲሆኑ እነዚህም ቆቦ ከተማ ሁለገባ አዳራሽ፣ ቆቦ ከተማ ቤተሰብን ቆቦ ጅራና ሸለቆ መስሪያ ቤት፣ ቆቦ ከተማ መናኸሪያ፣ ቆቦ ከተማ ፖሊስ ጣቢያ፣ ቆቦ ከተማ እርሻ ምርምር፣ ቆቦ ከተማ ሰኞ ገበያ፣ ቆቦ ከተማ ቅዳሜ ገበያ፣ ቆቦ ከተማ የድሮ ቴሌ። እነዚህ የተዘረዘሩትና ሌሎች መሰል በስም ያልተጠቀሱ የህዝብ ሀብት የሆኑ የከተማ መሬቶች የገንዘብ አቅሙ በተዳከመውና የመንግስት ሰራተኛ ደሞዝ መክፈል ያቃተው የብልጽግናው አገዛዝ ህዝባችንን በጅምላ ለሚጨፈጭፉና ለሚያስጨፈጭፉ ሚሊሻና አድማ ብተና የደሞዝ መክፈያ እንዲሁም የሴሰኛ ካድሬዎች ወድ መሙልያ ሊሆን እንደማይገባ በጽኑ እናምናለን ብሏል። ስለሆነም ከሚያዝያ 2015 ዓ ም ጀምሮ ፋኖ የፖለቲካ ትጥቅ ትግል ከጀመረበት ጊዜ ጀምሮ ህዝባችን ላይ በፓርላማ በምክር ቤት አዋጅ አውጆ ዘር ማጥፋት እየፈጸመ ያለ ፋሽስቱ አገዛዝ የህዝባችንን ሀብት ለህዝባችን ማጥፊያ እንዲያደርገውና እንዲጠቀምበት ስለማንፈልግ፣ ስለማንፈቅድ ፋኖ መሬት እንዳይመራና ለጨረታም እንዳይቀርብ አዋጅ ማወጃችን ይታወቃል ብሏል። የጊዜን አያልፍም እናይ ነጋ መስሏችሁ አዋጃችንን ትላልፋችሁ የህዝባችንን ሀብት ከፋሽስቱ ብልጽግና አገዛዝ እየገዛችሁ ያላችሁ ጥቂት ስግብግብ የመሬት ነጋዴዎችና ባለሀብቶች ብሎም ህገወጥ ደላላዎች በትግላችን ድል እንደምናደርጋችሁና የህዝብ ሀብት ጊዜውን ጠብቆ ለህዝብ እንደሚመለስ ልናረጋግጥ ልንጋገርላችሁ እንወዳለን ብሏል። ይህንን ጸረ ህዝብ ተግባር በመፈጸም ህዝባችንን ለሚጨፈጭፍ ጥላት ደሞዝ እየከፈላችሁና ከክላስ ጀምሮ እስከ ታንክና መድፍ ብሎም ጀትና ድሮን ተተኳሽ እየገዛችሁና እያቀረባችሁ መሆኑን አውቃችሁ፣ በዚህ መንገድ የገዛችሁት መሬት ቀርቶ ሌላው ሀብትና ንብረታችሁ ብሎም ህይወታችሁ አደጋ ላይ እንደሆነ ለማሳወቅ እንወዳለን። መዳረሻው ደህና ነጻነት የሆነ የአማራ ህዝብ ህልናት ጋር ለው ተጠናክሮ ይቀጥላል ሲል የአፋ በምስራቅ አማራ ቀጠና ምኒልክ እዝ የህዝብ ግንኙነት ክፍል የላክልን መረጃ ያሳያል። የመጨረሻ ያልነው መረጃ ነው ወደ እናንተ የምናደርሰው። ለሁሉም የኮማንዶ የአየር ወለድና ልዩ ኃይል እንዲሁም የአማራ ልዩ ኃይል ኮማንዶዎች በሙሉ ጥሪ ቀረበ። የአማራ ፋኖ ትግል በዚህ የሁለት ዓመት ተኩል ውስጥ ከባዶ እጅና ከትበታትን አወቃቀር እስከ ነፍስ ወከፍ እና ቡድን እስከ ከባድ መሳሪያ የታጠቀ የዛ አደረጃጀት ደረጃ አድርጓል። ይሁንና ትግላችን ብዙ ማደግና መደረጀት የሚጠበቅበት ስለሆነ የቀደመ የትግል አጋሮቻችን ከአባል እስከ ማዕረግተኛ፣ የአማራ ችግር መፈናቀልና መጨፍጨፍ ያሳስበናል የምትሉ ወገኖች ያላችሁን ልምድና ብቃት ህዝባችሁ ን ከጥፋት ለመታደግ እንድታውሉት በአክብሮት ጥሪ እናቀርባለን። ከአማራ ክልል እስከ መላው ኢትዮጵያ በአሰቃቂ ሁኔታ እየፈሰሰ ያለውን የአማራ ደም ጎርፍ ማስቆም የሁሉም ታሪካዊ አደራ ነውና ያለቀድመ ሁኔታ እንድትቀላቀሉና ከጎናችን እንድትሰለፉ ጥሪ እናቀርባለን። ኑ ለአማራ ሚዛን የሆነ የኮማንዶ ኃይል እናሰልጠን፣ እናደራጅን፣ ገንባ ብሏል። አርበኛ ሳሙኤል ባለደል የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል ባስተላለፈው ጥብቅ የስልጠና ጥሪ ወደ ዓለም አቀፍ ፋኖ ሚዲያ ቤተሰቦች አማርሽ ተመልካቾች ከዓለም አቀፍ ፋኖ ሚዲያም ለዕለቱ ያዘጋጀናቸው ማለፋኖ ዜና ጥንቅር በዚሁ ተጠናቋል። ስለነበረና አብሮነት ጊዜ እጅግ አድርገን እናመሰግናለን። ወንዳለብኩስ ነበርኩ። በቸር ቆዩን።